ማለት ነው አይደለም ጋሽዬ፣ የትኛውም ሰው እዚህ ጉዳይ ውስጥ ብገባ አብርሽን በፍጹም ልተው አልችልም የሚል አይነት ምላሽ መስጠቷን አይቻለሁ ማለት ነው። ከዛ ጋር ግንኙነት ያለው ነገርም ዛሬ በኮሚኒቲ ፖስቷ ላይ ማለት ነው ከአብርሽ ጋር ከሰሞኑ ወይም ቀለበት ያሰረላት ቀን የተነሱትን ፎቶች በኮሚኒቲ ፖስቷ ላይ ፖስት ማድረጓን ተመልክቻለሁ ማለት ነው። ሰዎች ልጅ የትኛውም አይነት ነገር ቢመጣ አብርሽን ልትተውላችሁ እንደማትችል ግልጽ የሆነ መልእክት እያስተላለፈች እንደሆነ ነው የሚሰማኝ ማለት ነው። ከዛ ውጪ ጋሽዬ የዚህ ጉዳይ ውስጥ ገብተዋል። አሁን ላይ ወደ አዲስ አበባ ሄደው አብርሽንም ሄርሜላንም ፊት ለፊት እንደሚያገኙና በተለይም ደግሞ ሄርሜላ ከአብርሃም ህይወት መውጣት እንዳለባት አለበለዚያ ደግሞ ይሄ ነገር የማይሆን ከሆነ የገዛ ልጃቸውን አብርሽን ጭምር በህግ ሁለቱንም እንደሚጠይቋቸው ለሩታ ቃል ገብተውላት ነው። ወይም ትላንትና በነበረው ከሩታ ጋር በነበረው ንግግር ላይ ለሩታ ነገሮችን ተነጋግረዎች ልጅ ከህይወቱ እማትወጣ ከሆነ ሄርሜላን እንደሚያሳስሯት አብርሽም ቢሆን ከዚች ልጅ መራቅ የማይችል ከሆነ ጉዳዩን ራሳቸው በህግ አግባብ እንደሚይዙላት ለሩታ ቃል ገብተውላታል። ብቻ ግን ይህንን ነገር አስተካክሎ ሲመለሱ ለአብርሽ ይቅርታ እንድታደርግለት እቺ ነገር ለሩታ አስማምቶ መሄዱን የሰሞት ማለት ነው። ሄርሜላ እንግዲህ የሰው ባል ይዛ ግግም እያለች ነው ወይ ፍንክች ማለት ነው። የትኛውም ነገር እኔን አብርሽ ሊለየኝ አይችልም እያለች ነው እሱም ለዚህ ነገር ዝምታውን የመረጠው። በነገራችን ላይ አንዳንድ ጊዜ አብርሽ በሆነ ነገር ተያይዟል እንድንል ከሚያደርጉን ነገሮች መሀል የዚህን ያክል ማለት ነው። አስቡት፣ አባት በዚህ ጉዳይ ላይ ጣልቃ በሚገባበት ሰዓት እንኳን ምንም አይነት ነገር እንትን እያለ አይደለም እና ይሄ ልጅ የምርም የሆነ እኔ በጓደኞቹ እና በዚህ ልጅ የተያዘበት የሆነ አይነት ነገር እንዳለ ነው እየተሰማኝ ያለው። ለማንኛውም ግን ያው ትላንትና ለተፈጠሩት ነገሮች ምንም መስሎ እንደማይታያት እና ከአብርሽ ጋር ያላትን ነገር አጧጥፋ እንደምትቀጥል ኮሚኒቲ ላይ ፖስት ባደረገችው ነገር መናገሯን አረጋግጠናል ማለት ነው። ይሄ ደግሞ ከባድ ወይም ነገሮችን ወደ ሌላ አቅጣጫ የሚወስድ ነገር እንደሆነ ነው ለመረዳት የቻልኩት ማለት ነው። ሰላም፣ እንዴት ናችሁ የኔ ውድ ፋሚሊዎች? ደና ናችሁ? አማን ናችሁ? እንዴናችሁ አሸወይና ነው። ለማንኛውም ማለት ነው እኔ እዚህ ጋር የማወራቸው ነገሮች አንዳንድ ጊዜ ላይገናኙ ይችላሉ እና ቅድመ እንትኖችን ነው በብዛት የምንናገረው በነገራችን ላይ ማለት ነው ያው የምናወራው ነገር ሁሉ ዳይሬክት ይሆናል ምናምን አደለም እና ነገሮች የሚሄዱበትን አይነት መንገድ ነው አንዳንድ ጊዜ ከሰማናቸው በተጨማሪ እኔ እንዲህ ሊሆን ይችላል የሚሉ መላምቶችን ወይም ቅድመ ግምቶችን አስቀምጣለኝ እና እነዛ ነገሮች የግድ ይሆናሉ ማለት አደለም። ግን እንደዚህ ሊሆኑ ይችላሉ የሚ ይችላሉ እና እንደዚህ አይነት ነገሮች ሲወሩ ቅር የሚላቸው ሰዎች እያየኝ ስለሆነ ነው ይሄንን ነገር እየተናገርኩኝ ያሉት ማለት ነው። ለማንኛውም ወደ ሀሳባችን ስንመለስ ጋሽዬ በቃ ከዚህ በኋላ በደንብ ስራዎትን መስራት እንዳለቦት ነው እየተሰማኝ ያለው ማለት ነው። እቺ ልጅ ለየትኛውም ነገር ደንታ እንደሌላት፣ የትኛውንም አይነት ነገር ከማድረግ ወደኋላ እንደማትመለስ፣ ኢቨን ከልጆ ጋር ሁላ አብራ በቆየች ቁጥር ለልጆ አደጋ እንደሆነች መረዳት አለቦት። ስለዚህ ይህንን ነገር ተረድተው በአስቸኳይ አብርሽን ከዚች ልጅ እና ከነዛ ሁለት ጓደኞቹ ማራቅ እንዳለቦት ነው እንደኔ እየተሰማኝ ያለው ማለት ነው። እኔ የሰው ልጅ እንዴት በዚህ ልክ ገግሞ የሰው ትዳር ካላፈረስኩ የሰው ትዳር ካልበጠበጥኩ ይላል እ ይሄ ጭራሽ እኮ ሊሆን የማይችልና የማይመስል ነገር ነው እየተደረገ ያለው። ምንም ምስሉ አይታያትም። አሁን እኔ ቢያንስ ጋሽዬ ሲገቡ ትደነግጣለች፣ በተወሰነ መልኩ እንትን ትላለች የሚል እሳቤ ነበረኝ ግን ምን ያክል አብርሃም የልብ ልብ እንደሰጣት ነው እየተሰማኝ ያለው ማለት ነው። ምክንያቱም ዛሬ እሷ ኮሚኒቲ ላይ ፖስት ያደረገችውን ነገር ስታደርግ አጠገቧ ነው ያለው፣ ሁሉንም ነገር ያውቃል። ተይ እረፊ ማለት ይችል ነበረ፣ ግን ይሄ የእሷ ብቻ ፍላጎት ሳይሆን የእሱም ጭምር እንደሆነ ያ ካልሆነ ደግሞ ይሄ ልጅ ራሱ የሆነ የተያዘበት ነገር እንዳለን የተረዶት ማለት ነው። ብቻ እንዳልኳቸው ጋሽዬ ሁለቱንም ለማናገር ወደ አዲስ አበባ እንደሚሄዱና ከዚህ በኋላ ከአብርሽ ህይወት መውጣት እንዳለባት አለበለዚያ ጉዳዩ ወደ ህግ አግባብ እንደሚወሰድ ምክንያቱም የሚያስቀጣና ወንጀል የሆነ ተግባር እየፈጸሙ ስለሆነ ማለት ነው። እነዚህ ልጆች ይሄ ወንጀል ደግሞ ሄርሜላን ብቻ ሳይሆን አብርሽንም፣ አቤልና ብሩክንም ጭምር የሚያጠቃልል ነው እና እነዚህ ልጆች በህግ አግባብ ሊጠየቁ የማይችሉበት ምንም አይነት እንትን የለም። በነገራችን ላይ ጋሽዬ የዚህ ጉዳይ ውስጥ የገቡበት ትልቁ ምክንያት ሩታ ጉዳዩን ከቤተሰቦቿ ጋር አንድ ላይ በመሆን ወደ ህግ እንደሚወስዱት እና የመጨረሻ የሆነ እርምጃ ለመውሰድ መዘጋጀታቸውን ስለሰሙ የግድ እዚህ ጉዳይ ውስጥ መግባት ስላለባቸውም ጭምር ነው ጋሽዬ የገቡት። በነገራችን ላይ አብርሽ ላይ በደንብ ተስፋ እንደቆረጡ በደንብ ያስታውቅባቸዋል። ያለውን ነገር ስታዩ ምናምን እውነት ነው የሚያደርገው ነገር ልጁ የትኛውንም ሰው ተስፋ ያስቆርጣል። በነገራችን ላይ አንድ አባት እኮ ልጁ ሎግ ማረግ ሲደርስለት የልጅ ልጅ ሲያሳየው አግብቶ ወልዶ ተረጋግቶ እንዲኖርለት ነው ትልቁ የህይወቱ ግን ማለት ነው። በነገራችን ላይ ወንድ ልጅ በጣም ብዙ ነገሮች አሉ እንደዚህ ከቤተሰብ ጋር ሌላ አሉ፣ እልህ የሚያጋቡ በጣም ብዙ ነገሮች አሉእና እነዛ ነገሮች አልፈው ትዳር ይዞ ልጅ ወልዶ ሰብሰብ ብሎ እንትን በሚልበት ሰዓት ለቤተሰብ ትልቅ እረፍት ነውና። አብርሃም አንተ አሁን ለጋሽዬ ትልቅ እረፍት በምትሰጥበት ሰዓት ትልቅ ጭንቀትን ነው እየፈጠርክባቸው ያለውእና ይሄ ነገር እኔ በጣም ያሳዝናል። የምር በጣም ነው የሚያሳዝኑት ጋሽዬ ራሱ ማለት ነው አሁን ላይ አርፈው ከልጅ ልጆቻቸው ጋር ከልጆቻቸው ጋር ጥሩ ጊዜም በሚያሳልፉበት እግዚአብሔርን በሚያመሰግኑበት ሰዓት ላይ እንደዚህ አይነት ችግሮችን እየፈጠርክ እሳቸውንም ከአዲስ አበባ ቡታጀራ ከቡታጀራ አዲስ አበባ ሩታን ሄደው እንደዚህ እንዲያናግሩ ብቻ ብዙ ነገሮችን እንዲያደርጉ እያደረግክ ያለው አንተ ነህና እኔ ወደ ቀልብህ ብትመለስ ማለት ነው። ግን ምንም አንተ ምንም መስሎ እየታየ አይደለም። ይብን ትላንትና ምሽት ይሄ ነገር ተፈጥሮ ለሮታ ስንት ነገር ቃል ገብተውለት ምንም እንደማይመስላችሁ ያየሁት ኮሚኒቲያችሁ ላይ ይህንን ነገር መልሳችሁ ፖስት ስታደርጉ ነው። እና እኔ በጣም በጣም ነው የገረመኝ። እግዚአብሔርን እኔ አሁን እቺ በቃ የመጣው ነገር ይምጣ ማለት ነው። እና አብርሽ ምን አይነት ሪስክ ውስጥ እንዳለን የተረዶት፣ በነገራችን ላይ በቃ የትኛውም አይነት ነገር ቢመጣ ማለት ነው፣ የትኛውም አይነት ነገር ቢመጣ በቀላሉ ልትለቅህ እንደማትችል ትልቅ የሆነ መንጠቁ ውስጥ ነው የገባኸው። እና ምናልባት አንተ ከዚህ ነገር እኮ መውጣት ፈልገ ሊሆን ይችላል፣ ግን የተያዝክበት ትልቅ የሆነ ነገር አለ። እኔ ደግሞ ስገምት ወይ የሆነ ሚስጥራዊ አንተን አደጋ ላይ ሊጥል የሚችል ፋይል ይዘውባል እነዚህ ሶስት ሰዎች፣ ያው ካልሆነ ደግሞ ሁላችንም ስንል እንደነበረው የሆነ በቃ መተት ከጀርባ ተሰርቶባል የሚል ድምዳሜ ላይ ነው ልንደርስ የምችለው። እና አሁን ላይ እንግዲህ እንዳልኳችሁ ጋሽዬ ለሩታ በጣም ነው ቃል ገብተውላት የሄዱት። እሷ ክሱን ከምትጀምሩ እኔ ራሴ እጀምረዋለሁኝ ከዚህ ነገር ተመልሶ መጥቶ አንቺ እግርሽ ላይ ወድቆ ይቅርታ የማይጠይቅሽ ከሆነ እኔ ራሴ ነኝ ከስ ጀመሬ ሁለቱንም አራቱንም እስከነ ግብረ አበሮቹ ማሳስረው ብለው ቃል ገብተውላት ነው ትላንትና የተለያዩ እና አሁን ላይ ወደ አዲስ አበባ እንደሚሄዱና ሄርሜላ በቀጥታ ብሩክና አቤል ካብርሽዮት እንዲወጡ ይሄ ልጅ ከነሱ እንዲለይ ጥብቅ የሆነ ማስጠንቀቂያ ሰተውታል ማለት ነው። ይህንን ነገር የማያደርግ ከሆነ ግን በመጀመሪያ ደረጃ ሄርሜላ በሕግ ትጠየቃለች ሄርሜላ ብቻዋን ሳትሆን አብርሽም እነዚህ አብረውትም ያሉ ሰዎች በህግ እንደሚጠየቁ ከዛ በፊት ግን ነገሮችን አብርሃም እንዲያስተካከል የመጨረሻ የተባለ እድል በጋሽዬ በኩል እንደተሰጠ ለማረጋገጥ ችያለሁ ማለት ነው ግን ለዚህ ነገር የሰጡት ምላሽ ምንም ግድ እንደማይሰጣቸውና የትኛውም አይነት ነገር ቢፈጠር ለነሱ ምንም እንዳልሆነ ጭምር ነው እያሳዩ ያሉትና ይሄ ነገር እመንኝ በጣም ነው ዋጋ የሚያስከፍላችሁ የምሬን ነው የምላቸው አው እነዚህን ነገሮች ልታመልጡበት የምትችሉበትን የሆኑ የሆኑ ነገሮችን አስተካክላችሁ ሊሆን ይችላል። እንደተባለው እየሰማ ነው እንዳለ ነው ከሆነም ከሀገር የመውጣት ፕሮሰሳችሁን እየጨረሳችሁ እንደሆነ በደንብ እናውቃለን። ግን ይሄ ነገር አያስመልጣችሁም የምሬ ነው። እኔ የሰው ልጅ አንድ ነገር ማመን መቻል አለበት። ግፍ ደርሶ የትም ሊሄድ አይችልም። ወይ ከሀገር ስለወጣ ወይ ቦታ ስለቀየረ ወይ አካባቢ ኢንቫይሮንመንቱን ስለቀየረ የሚያመልጥ ሊመስለው ይችላል ግን በፍጹም እንደዛ የሚባል ነገር እንደሌለ የሰራና ና ጥቅፍ በሄድንበት ሁሉ ተከትላን ሄዳ ዋጋ ታስከፈለናለች እና እኔ እዚች ልጅ ላይ የተፈጸመው ግፍ ሁላችሁንም ማለት ነው አብርሃም ብቻ ሳትሆኑ አቤል ብሩክ ሄርሜላንም ጨምሮ ማለት ነው ዋጋ ተከፍሉበት አላችሁ ይህንን ነገር በደንብ ማሰብ መቻል አለባችሁ ከህጉ ከምኑ ከእነዚህ ጉዳዮች በተጨማሪ ለሰራችኋት ነገር ፈጣሪ ራሱ የእጃችሁን የሚሰጥበት ጊዜ ሩቅ ይሆናል ብዬ አላስብም እና በጊዜ እነዚህን ነገሮች የምታስተካክሉበትን መንገድ ብታስቡ የተሻለ ነው ብዬ አስባለሁ። ለማንኛውም ምሽት ላይ ለዚህ አሁን ትላንት ለተባለው ነገር ምላሻቸውን ይሰጣሉ ብዬ አስባለሁ። ያንን ነገር ደግሞ ሰምተን መስጠት ያለብንን አስተያየት እንሰጣለን። እወዳቸዋለሁ። ምሽት በሚለቀቀው ቪዲዮ እንገናኝ።